አቶ ሠለሞን ወልዴ ከምባታ ዞን ቀዲዳ ጋሜላ ወረዳ ጆሬ ቀበሌ ነዋሪ ናቸው። መተዳደሪያቸው ደግሞ የግብርና ስራ ነበር። ከዚህ በፊት ገበሬ ነኝ። ገበሬ ሆኜ ደግሞ አልሸጥም፣ እዚህ አልሸጥም፣ ቀጥታ ጭናለው ወደ አዲስ አበባ። ምን ምን ነበር የሚጭኑት? በቆሎ፣ በቆሎ ያመርታሉ። ይሄ ደግሞ ለእኔ ያለኝ ሁለት ሄክታር ብቻ ነው፣ ግን አራት ሄክታር ገዛው ኮንትራት አደረግ ቆላ ያ መሬት ሲሰራ አንድ ባጆን ለቤት አመጣለሁ የቀረውን አንድ ሁለት ባጆ ቢሆንም ወደ ሰባ ምጪናለሁ። ከ2012 ዓ ም ጀምሮ ባደረባቸው ህመም አካል ጉዳተኛና የአልጋ ቁራኛ የሆኑት አቶ ሠለሞን ከግብርና ስራ ጎን ለጎን ዶሮ የማርባት ባህልም ነበራቸው። ከዚህ በፊትም አሳድጋለሁ ዶሮን በደንብ ይረባለሁ ቢቃላንም አበሻንም አቀላልቅዬ። ዛሬ ላይ ከመኖሪያ ግቢያቸው ርቀው መንቀሳቀስ የሚቸገሩ ታዛውንቱ አቶ ሠለሞን ኪሳቸውን የሚደጉሙት ከሚተኙባት አልጋ ጥግ ከማይጠፉት የእንቁላል ዶሮቻቸው ነው። መጀመሪያ እነሱ እንቁላል ሳይጀምሩ በራሴ ወጪ ነው ቀለባቸው። አሁን የራሳቸውን ቀለብ ችሎ ለእኔም ለባለቤት የሚየረዱ አሁን በተኛውበት ለእኔም ከገበያ የሚገዛውን ከቤት ሲሰጡኝ ደስ ይለኛል፣ በጣም ደስታዬ ነው። የዶሮ እርባታን ጥቅም ከሳቸው ተምረናል የሚሉት ጎረቤቶቻቸውና የቅርብ ሰዎቻቸው ደግሞ በሌማት ትሩፋት አማካኝነት በመንግስት ከሚደረገው ድጋፍ ቅድሚያ እንዲያገኙ አድርጓቸው የተሻሻሉ የእንቁላል ዶሮዎችን ያገኙት አቶ ሠለሞን ለብዙዎች የጽናት ተምሳሌት ሆነዋል። ከወረዳ የመጡትን ሰዎች እነት አነኛ ነኝ ለእኔም ስራ ያስተማረኝ አቅጣጫውን የመረኝ አካል ጉዳተኛ አለ፣ ለሱ ብሰጥለት እንደውም የኔም ወስዳችሁ ለሱ ብሰጡት፣ እኔ ቆሜ የሚሄድ ሰው ስለሆነ ተንቀሳቅሼ ሌላዎችን ምሰራለሁ። እሱ ግን በተኘበት ከእኔ በላይ ስለሚሰራ ወደ እሱ እንትን ብታደርጉ፣ እሱ እኮ አስተማሪያችን ነው፣ ለእሱ መድረስ አለበት እያሉ አመጡ ሎ በደንብ ጠብቁ ያገለግላል እያልኩ ምክር እሰጣችኋለሁ። ወጣቶች በስራ ታታሪና ከልባቸው ጎበዝ መሆን እንዳለባቸው የሚመክሩት አቶ ሠለሞን ሁሉም ቦታ መከበር የሚቻለው በስራ ነው ይላሉ። ማንም ሰው ታታሪ ሆኖ በመስራቱ ያስፈልጋል። ታታሪ ሆኖ እንደ ቀል ደደል በቁም ነገር ስራ ሰውን ያከብራል። አካል ጉዳተኝነትን ከእድሜ መግፋት ጋር ተቋቁመው 16 የእንቁላል ዶሮዎቻቸውን የሚንከባከቡት አቶ ሠለሞን በወር ከ3000 ብር በላይ ገቢ መፍጠር የቻሉ ጀግና አባትም ናቸው።